ሰላም ነው። ሰላም ነው። ምንድን ነው ጥያቄሽ? አለን አለን። እኔም በእናት ወደ ግሪክ ለመሄድ አስቤ ነው። አሁን ወደ ግሪክ ቀጥታ ልጆች ነው፣ ይቻላል ወደ ግሪክ ቀጥታ መሄድ? እሱን ነው እኔም ለመጠየቅ የፈለኩት። አሁን ከቱርክ አስቤ ነበረ። ብዙ እዛ አውቃቸው ልጆቹም ነበሩ። ጓደኛዬም ግሪክ ነው ያለችው፣ እንትን ነው ያለችው፣ ምንድን ነው ቱርክ ነው ያለችው። ና ስድስት መቶ አለችኝ ቪዛ በደላላ ጠይቃለኝ እሱ ደግሞ ለእኔ ቪዛ መላክ አትችልም። ሆኖም እኔ ወደ ግሪክ ነው መሻገር የምፈልገው። እዛም ቢሄድ ግን በቃ ያለው ነገር በውስብስብ ነው። እናንተንም እያዳመጥኳችሁ ነበረ። ኦኬ የቱርክ ነው ስድስት መቶ ሺ ያለችሽ? አዎ ደላላ ነው ያለኝ። ስልክ ሰታኝ ደላላ ነው ያለኝ። ስለዚህ ስድስት መቶ ሺህ ትንሽ ተወዷል። ነው ምን? በኢትዮጵያ ውድ ነው። አንተስ ምር ቢኖርህ ምናምን የሆነ ነገር ታደርጋለህ። እሱን እኮ ከሰው አስቸጋግሬ አምጥቼ ልምሄድ ነበረ። ግን ግሪክ ላይም ቢገባ ምንድነው? ቱርክ ላይም ቢገባ

እኔም በቃ ወይ በባህር ቻንስል ሞክር ወይስ ደግሞ ግሪክ ቀጥታ መሄድ ይቻላል ወይ የሚለውን እዚህ ያሉት ደላሎች አቅ አይናገሩም፣ ታውቃለህ። እናንተ ደግሞ እዚያ ስለሆናችሁን አቶም ስለምትናገሩ፣ እስቲ ርዳኝ እባክህ ወንድሜ። አሁን እዛ ስላለው ነገር ልንገርሽ ወይስ ከኢትዮጵያ ስለምታረግ ፕሮሰስ ልንገርሽ? ናቲ አግዘኝ እስኪ ብራዘር፣ ሁሉንም ሁለቱንም ሁለቱንም ሀሳብ ንገረኝ። አሁን ቅድም ስትናገሩ ሰምቻለሁ፣ ጣሊያንም መሄድ በቪዛ በጉብኝት ቪዛ ይቻላል ብላችሁ ነበረ። ብሩስ፣ ምን ያህል ይፈጃል ጣሊያን? እኔ ጣሊያን ካገኘሽ ካገኘች ጣሊያን ብትሄጂ አንድ ፐርሰንት ይሻላል የሚውት አድርጊ አን ጋባል ጣሊያን ብትጂ ነው መመክርሽ። ከግሪክ ከቱርኪ ይልቅ በቱርኬ ሄደሽ በባህር ግሪክ ከምትገቢ፣ ግሪክ አውሮፓ ናት፣ ኢሮፒያን ካንትሪ ነች። ሶ ጣሊያን ደግሞ ኢሮፒያን ካንትሪ ነች። ጣሊያን ቀጥታ መግባት ማለት ኢውሮፕ መግባት ማለት ነው። ግሪክ ደግሞ በባህር መግባት ማለት ኢውሮፕ መግባት ማለት ነው። ስለዚህ ምን ማድረግ አለብሽ? ጣሊያን ቀጥታ ብትሄጂ ለእኔ በጣም በጣም እጅግ በጣም የተሻለ ነው። በግሪክ በባህር በቦት ስቃይ ተሰቃይተሽ ራስሽንም አተሽ ብዙ ነገር ሞራልሽ ትንትን ተብሎ በጣም በፍርሃት በፓኒክ ምናምን በጣም ብዙ ነገሮች ደርሶብሽ በባህር ከምትገቢ ቀጥታ ጣሊያን ከፕሌን ብትወርጂ አይምሮች ሰላማዊ ነው የምትወኙ፣ ከራስሽም ከምንም ከሁሉም ነገር አንጻር። ስለዚህ ገና ካምፕ ገብተሽ ደሴት ላይ ነው የምታርፊው። ከደሴቱ ቀጥታ ዝም ብለሽ በመኪና እንደ ጣሊያን ብትሄጂ፣ በባቡር በመኪና እያረግሽ ፈረንሳይ ገብተሽ ቀጥታ ልትገቢ ትቻለሽ፣ ወደ እንግሊዝ ምናምን። ከግሪክ ግን ገና ከባህር እንትን ብለሽ ገና ደሴት ላይ ተሰቃይተሽ ሪጀክት ልትባይ ትችላለሽ። ወረቀት ላያልቅልሽ ይችላል። ወረቀት ደግሞ ቢያልቅልሽም ከዛ ደግሞ እንደገና ከምታርፊበት ደሴት ሳሙስ ሊሆን ይችላል፣ ኪዮስ ሊሆን ይችላል፣ ሜቴሌኒ ወይም ደግሞ እዛ በሌስፎስ ካምፕ ሊሆን ይችላል። ስለዚህ እነዚሁላ ካምፖች ስታርፊ ገና ሌላ የአስራ አምስት ሰዓት መንገድ በመርከብ አዳር ሙሉ የአስራ አምስት ሰዓት መርከብ በመርከብ ትሄጃለሽ። እኔ ቲክቶኬ ላይ የለቀቁት አለ እኔ እየተጓዝን ማለት ነው። እና የአስራ አምስት ሰዓት መንገድ ገና ከገባሽበት ካምፕ ወደ አቴንስ ዋናው ከተማ ገና በሐይቅ አለ በሐይቅ የምትሄጅበት ስለዚህ በጣም ብዙ ነገሮች አሉ። ግሪክ ቀጥታ ጣሊያን ካገኘሽ ኧረ ምንም ጥያቄ የለውም። ጣሊያን የሚሻለው ልልሽ ነው፣ ቀጥታ ለመሄድም። ስለዚህ ከግሪክ ግን ከሆነ ሪጀክት ብትባይ ተመሳሳይ ገዝተች ነው ወደ እነ ጣሊያን ወደ ምናምን፣ ወይም ወደ እንግሊዝ፣ ወደ ፈረንሳይ ለመሄድ በተመሳሳይ ፓስፖርት ነው የምትሄጁ። ከጣሊያን ግን ቀጥታ በባቡር እና ምናምን አድርገሽ ቀጥታ በአንዴ ወደ ፈረንሳይ መድረስ ትችያለሽ ማለት ነው። ስለዚህ ጣሊያን ይሻል ሻሃል ነው አጠቃላይ ይህን ጥያቄ እንዳደግሙት ጣሊያን ይሻላችኋል ሌላዎቻችሁም የቱርክ ፕሮሰስ ተደጋጋሚ የቱርክ ፕሮሰስ ብቻ ነው የምትጠይቁን ለምን ሌላ ጥያቄ የላችሁም እንዴ ኮይ እናንተ ጠይቁን የፈለጋችሁትን እንደውም አንድ ቤቲ የምትባል ናት የአሜሪካ እንትልገባ ነው ከሳምንት በኋላ ኢንተርቪው አለብኝ አፍተር ዋን ዊክ ምናምን እያለች ነበር እና የእሷን ምናምን የሆኑ የሆኑ ሰዎች ስለ አንዳንድ ስለ አልባኒያ ምናምን ምናምን ጠየቁን እንጂ ጠቅላላ ጥያቄያችሁ የቱርክ ጥያቄ ነው የቱርክ ብቻ ሌላ መንገድ አትሞክሩም እንዴ ሌላ መንገዶች አሉ ኮ በኤምባሲ በኩል ቱርክም ኤምባሲ ነው ሌላዎቹም ኤምባሲ ናቸው ዶክመንት ማሟላት ከፈለጋችሁ በባህር ከመሄድ ይልቅ ቀጥታ ብትሄዱ ይሻላችኋል ነው የምንለው ስለዚህ የሁልጊዜ ምክራችን ነው ደላላን ተጠንቀቁ ንጹህ መንገድ ምረጡ ቅድሚያ ለራሳችሁ ለህይወታችሁ እንትን አድርጉ የምታገኙት ገንዘብ ነው ስለዚህ መጀመሪያ ራሳችሁን ሴቭ አድርጉ ከዛ ከዛ አንጻር ነው ይህንን የምንነግራችሁ እና ስለዚህ የጣሊያኑ ይሻላል ነው ሌላ ጥያቄች ምንድን ነው አመሰግናለሁ ግን፣ አሁን ልጨምርልህ በቃ ጣሊያን በምን አይነት እንትን ነው የሚሄደው? ማለትም ገንዘቡ ምን ይፈልጋል? ማለትም ኢምባሲ ምን ይፈልጋል? ከኔ ቤት ካርታ ምናምን የሚል ከሆነ እኔ እሱን እሱን የለኝም እንዴት አድርጌ ዶክመንት ላይ አደራጅ? እሱን እስኪ ደስ ሊደግ እስከ የተወሰነ ብር እስከ ስምንት መቶ ሀምሳ ሺህ ብር ምናምን የሚያስከፍሉ ደላሎች ካሉ ቅድመ ክፍያ ከሌለውና በጥንቃቄ የምታምኚው ደላላ ካለ በጥንቃቄ የምትከፊበት መንገድ ካረጋገጥሽ እስከ ስምንት መቶ ሀምሳ ሺህ ብር ከፍለ ትንሽ ብትሄጂ አዋጭ ነው። ጣሊያን ብር ነው የሚያስፈልገው ለጣሊያን፣ ጣሊያን ለመሄድ እስከ ስምንት መቶ ሀምሳ ሺ ብር ብትከፍይ አዋጭ ነው ለአንቺ። ከስምንት መቶ ጣሊያን ለመሄድ ስምንት መቶ ሺ ብር ከስምንት መቶ እስከ ስምንት መቶ ሀምሳ ሺ ብር ካስከፈሉሽ አዋጭ ነው እያልኩሽ ነው። ያ ማለት ምታምኙን ደላላ ወይም ደግሞ ትክክለኛ ምታምኙን አይነት አከፋፈል፣ ደላላውን ባታምኙም አከፋፈሉን፣ አካሄዱን፣ ሁኔታዎቹን አይተሽ እራሳቸው ሁኔታዎች ይመሩሽ ያልኩ በቃ ዶክሜንቶችሽን አደራጂ። ለምሳሌ መቶ ሺህ ብር በሁለታችን አካውንት ይቀመጥ ከጨረስኩልሽ በኋላ ሙሉ ብሩን ትከፊኛለሽ ወይ ደግሞ ቼክ ጻፊልኝ ምናምና የሚልሽ ከሆነ በቃ በጣም እንደዚህ አይነት ደላላ ትክክል ነው ማለት ነው፣ ይሰራል ማለት ነው። አንቺንም ላያምንሽ ስለሚችል የሆነች ማረጋገጫ ይፈልጋል ማለት ነው። ግን ብድግ አድርገሽ ሙሉ ብርሽን እንካ በሁለታችን አካውንት ብትው፣ ነገሩ ፌል ቢያደርግ ይህን ያክል ወጪ አውጥቻለሁ እና የተወሰነ ብር ልትረጅኝ ይገባል፣ ካልሆነ አልፈርምልሽም ቢልሽስ? አካውንትሽ ላይ የገባውን ብር አካውንታችሁ ላይ በጋራ አካውንት የገባውን ብር። ስለዚህ በጋራ አካውንት ሲገባ መቶ ሺህ ብር የሆነ ብር ምናምን ነው የሚገባው ማለት ነው። የኮቴ ደግሞ ከራስሽ ስለሆነ የኮቴ እንደዚሁ እንትን ማድረግ አለብሽ ማለት ነው። እና ጥንቃቄ አድርጉ። ከዚህ ከዚህ ከዚህ አንጻር ጥንቃቄ ማድረግ አለባቸው። በጣም በጣም አመሰግናለሁ ወንድሜ፣ ጥሩ ሀሳብ ነው ስጠኝ። በጣም ቴንኪው። ግን ደግሞ እንግዲህ ጨቀጨቅኩ። አንድ የሆኑ ከገባዋ አይቀር ገንዘብ የሚቀንስበት መንገድ ለማወቅ ነው እና እኔ ሮማንያ እንትና የሮቱናት ወይስ እንደ ቱርክ ነች ሮማንያ? ይቻላል የአሜሪካ መንገድ ስለተዘጋ ነው እንጂ እኮ አሜሪካ ሰዎች አሉ፣ ግን መንገዱ ዝግ ነው። ካናዳም ሞክር የነበረ መንገዱ ዝግ ነው። የካናዳ መንግስትም አንድ ለአምስት ከልክሏል የሚል ነገር ስላለ ነው እንጂ እዛ ሰው ነበረ ታውቃለህ። የካናዳ ጂ ፋይፍ አልተከለከለም። በዚህ አጋጣሚ የካናዳ ሳይሆን የአሜሪካ ጂ ፋይፍ ነው የተከለከለው። የካናዳ ጂ ፋይፍ በጭራሽ አልተከለከለም። የአሜሪካ ግን ግሩፕ ፋይፍ ዶናልድ ትራምፕ ስልጣን ላይ ከመጣ በኋላ ስደተኛ ምናምን በስደተኛ ላይ ጥብቅ ስላደረገ እንትን የአሜሪካ ግሩፕ ፋይቭ ተከልክሏል ማለት ነው። ስለዚህ ኢሮያ እንትን እንትን ኢሮፕ ነች፣ ላልሱ ደግሞ በስራ ኢሮፕ ነች። ሮማንያ በስራ እና የአየር ላይ የሚባለውን ሮ ይሄ ሸንገን ሆናለች ማለት ነው። በስራ ሸንገን ሆናለች። ለስራ ወርክ ምናምን ሰው ስለሚፈልጉ ሸንገን ሆናለች ማለት ነው። ስለዚህ ከሮማንያ ደግሞ ያው እንደ ኢሮፒያን ካንትሪ ናት አቀማመጣቸው ምናምን። ስለዚህ መሄድ ወደ ሌላ አገር ወደ ተሻለ ሀገር ለመሄድ ደግሞ ሮማንያም የተሻለ ነው። ሮማንያ ይሻልሻል። ሮማንያም ጥሩ ነው። ከሮማንያ ያሉ ልጆች ወደ እንግሊዝ ምናምን ይገባሉ። ስለዚህ ሮማንያም ጥሩ ነው ነው እምልሽ እህት አጋቤ እሺ በጣም አመሰግናለሁ። እኔ ሮሚያ እንደ አረብ መስላኝ ነው። ማለትም እንደ ኢሮፕ በስራ ከሆነች አሪፍ ነው ምክንያቱም ክፍያ ምናምን በዶላር ከሆነ በዛም ወደ እንግሊዝ የሚቀርብ ሁኔታ ከሆነ ሁኔታውን ራሱ ስራ ሁኔታው ስለሚያስተምረች ደርሴ እንትም ማለት ነው ይጠላል። በጣም አመሰግናለሁ። ሞክራለሁ የሚችለ ሆናል። ያው ግን ደላላ ከዚህ ስልከኝ እርግጠኛ እውነት ሰው አግኝቶልኝ ቤት ምናምን ስራ አዘጋጅቶልኝ መቼም አይልከኝም አይደለ? ዝም ብሎ አየር ላይ እንትኑን ብቻ አዘጋጅቶልኝ ነው በስራ ቪዛ የሚሄደ ወይስ እዛ ሀገር ካለው ሰው ጋር ኮንታክት አድርጎ ስራ አግኝቶልኝ ነው ከዚህ የሚልከኝ? ብቻ እሱን እሱን እሺ። እህታችን ያው የደላሎችን እንግዲህ እኔ ስለ ደላሎች እኔ እንዴት ላይ በና እያየሁት ነበር ልከውልኝ ወርቅ ፐርሚት እና በቃ የሆነ ልጅ የሰሯት ፈውል አሳያችኋለሁ። ከአሁን እዚህ ጋር ማሁን ፈውል ነው የሰሯት ደግሞ አምሳ ሺ ከፈልኩ ትለኛለች ታውቃለህ። ለዛ እኮ ነው ወርክ ፐርሚት እዩ ምናምን የምታዩበትን መንገዶች ነገር ናችኋል እኮ ወርክ ፐርሚት ከሮማንያ ሲመጣላችሁ ኦሪጂናል መሆኑን እወቁ የምንለው ከዚህ ከዚህ አንጻር ነው። አሁን ናቲ በትልቁ አረጋ አለው፣ በደንብ ታሳየናለህ። አጋፔ ተመልሶልሻል። የደላሎችን ጉዳይ በራስሽ መንገድ ቼክ ማድረግ ትችላለሽ። አከፋፈልሽ ላይ እና በምታሚው ሰው ቢሆን ጥሩ ነው። እዛ ሀገር ላይ ደግሞ ወርክ ቪዛ ምናምን ምናምን ይሄ ጆብ ኦፈር እና ወርክ ፐርሚት ሲመጣልሽ የእርግጠኛ ነው ወይ እንዲህ እንዲህ ነው ወይ ምናምን ላልሽው፣ ያው ከዛ ሀገር ላይ ሲመጣልሽ ወረቀቱ ያው ወርክ ቪዛ ከሆነ የስራ ቪዛ ነው። ከዛ ሀገር የሚላክልሽ ኦሪጂናል ከሆነ ትክክል ነው ማለት ነው። በዛ ነው የምታረጋግጪው። መልካም ቀን ይሁንልሽ።